ምን አለመሰራችሁ ለሄርሜላ፣ ፍቅረኛ የላትም። ፍቅረኛ አለችኝ አለኝም ብላ አታውቅም። ከድሮም ጀምራ ፍቅረኛ የላትም። ለእሷ በጣም እየተከራከረ ነበረ በጣም። ቀበቶውን አስሮ ማለት ነው፣ ያ ወገብ ሴት ናት የምታስረው ቀበቶውን በደንብ ጠበቅ አድርጎ። ለእሷ በጣም እየተከራከረ ነበረ በጣም ማለት ነው። የሚገርማችሁ፣ ይኸውልህ፣ መጀመሪያ ላስጠንቅቅ፣ ወይም ደግሞ ልንገርም ማለት ነው። አንተ ሄርሜላን የምትወዳት ከሆነ ምታፈቅራት ከሆነ ከእሷ መለየት ማትፈልግ ከሆነ እህታችን አጠገብ አትድረስ። አለቀ። አንተ የአምስት ሺህ በግና የአስር ሺህ በግ ይዘ ለመምጣት እና ወይም ደግሞ የአስር ብርና የሀያ ብር አበባ ይዘ ፌክ አበባ ይዘ ለመምጣት ማለት ነው እንደ አደለም እንኳን ይሄ ሁሉ ትክቶክ ለለ ያሉ እህቶች ተውና ማለት ነው። ኢትዮጵያ ውስጥ ያለችው አንድ የቤት ሰራተኛው እንኳን ገዝታ መሰጣት ናለ። ሩታ ልንገር ማለት ነው ገባ አደለ? እንኳን አንተ ባሉ አደለም ማለት ነው ገባ ለዛ ከሆነ ሩታ አጠገብ የምትሄደው ማለት ነው ገባ አንተ ከሄርሜላ ጋር መሆን የምትፈልግ ከሆነ ከእታችን ራቅ አለቅ ሩታ ልጅዋን ታሳድግ በስነ ስርዓት ህይወቷን ትምራ ገባ አንተ ከሄርሜላ ጋር መራቅ አትፈልግም ፍቅረኛ የላትም ምናምን ብለ ትከራክራለህ ማለት ነው ቪዲዮ አንተም ልክ ኤርሜላ እያወካት ባለው ልክ እኔም ጋር እሱን አይነት ነገር ነበር የነበረው። መጀመር አንተ ኤርሜላ እንዲ ታቃታለ እንዲናት እንዲናት ለማለት አሁንም አንተ ጋር እየተፈጠረ ያለው ታሪክ እሱ ነው። በቃ መጠንቀቅ አለብህ አብሬሽ፣ ገብቶሃል። እኔ ከዚህ በፊት ስለአንተም ሆነ ስለ ቤት ብዙ እያወረቁ ይቻል። በቃ ሰላም እንዲሆን ሁሉም ነገር ምን አለ ግን፣ አሁን ላይፍ ላይ የመጣው ሰው አይሆንም። በቃ በሚገባ አስረግጬ ነው ነገር፣ አብሬሽ አይሆንም። በተቻለ መጠን መጠንቀቅ እና ከህይወትህ ኤርሜላን ማስወጣት አለ የእኔ ውሳኔ ገብቷል። አንተ የፈለግከው ነገር ማድረግ ይችላል፣ ምንም ማለት ይችላል፣ መብት ነው። ግን አሁን ለምን አልነገርከኝም? መጀመሪያ የሚለው ነገር እንዳይፈጠር የሚል አውቃት አለው የተወሰነ ጊዜ ቢኖራትም ከእኔ እንዳው አውቃት አለው መጥፎ ሰውናት ምናምን እያለው ነገር ግን ልክ እንደ ነው እኮ ምንድን የገጠመው አንተ ከዚህ በፊት ከነበራችሁበት ምን ነገር ለቤተሰብ፣ አብርሽ አንዳንድ ነገር እያጫወትኩ ነበር። በቃ ቆይ፣ ምንም አይነት ነገር ይግጠም ገባችሁ አይደለ እዚህ ጋ ማለት ነው፣ አቢ ፍቅረኛ የነበረች ወይም ደሞ አብረን ብዙ ጊዜ አስ ብዙ ነገር አሳልፈናል። ከዛ በኋላ ነው ግን እኔን ክደኛለች እያለ ነው አደለ። አብርሃም ደግሞ እኔና ሄርሜላ መሀላችን ላይ ምንም አይነት ነገር የለም አላቃትም፣ ወይም ደግሞ አለን ልክ ሎርማን ፍቅ ሎርማን ፍሬንዴና። ስለዚህ ፍቅረኛም አደለችም ወይም ሚስቴም አደለችም ብለዋል አደለ። ስለዚህ ስለ እሷ ምን አገባው? በምንም ምንም ታድርገው ምንም ይለያዩ ምን አስፈለገው? እየጠበቅኳት እየጠበቅኳት ያጣሁት ልጅ ነው ገብተዋል አባባል በብዙ በብዙ ብቻ ፍቅረኛ ነበረች፣ ፍቅረኛ የነበረች እንጂ ሄርሜላ ነገር። አሁን አንተ ልክ እንደምትነግረኝ እኔ ማንም ማመን እንዳለብኝ፣ አሁን ለበጣም ግራ እየገባኝ ነው። ሌላም ሰዎች እንዲህ እንዲያፈቅራታሉ የሚለኝ አለ፣ እንዲህ ፍቅረኛ የነበረች ግሞ የሁሉንም ሰው መቀበል አልችልም። እሷን ደግሞ ቀርቤ ሳያት እኔ ከዚህ በፊት ምንም አይነት ወንድ ጋር ግንኙነትም ምን ፍቅረኛ ምን አልነበረኝም ብላ ነው ለእኔ ነገረች። ስ በቃ ኢቨን የሴት ጓደኛ እንኳን በደንብ የሚቀርባት እንደሌለ ነገረችኝ። እና በዚህ ልክ እኔ ተዋሽኛለችን ብዬ አላስብም አንተ እዚጋ እዚጋ ስሙ ማለት ነው። ፍቅረኛም የለኝም ብላለች። እንኳን ፍቅረኛ የሴት ጓደኛ ራሱ በደንብ የሚቀርብ የለኝም ብላለች። ስለዚህ ተዋሸኛለች ብዬ አላስብም። ኦኬ፣ ፍቅረኛ የለኝም ስላለች፣ ሶ ሄርሜላን ማግባት ይፈልጋል ይሄ ልጅ ማለት ነው። ገባችሁ አደለ? ሄርሜላ ጋር ፍቅረኛሞች መሆንች ይፈልጋል፣ ወይም ደግሞ ሄርሜላ ጋር አጠቃለው መግባት ይፈልጋል። ሶ እንደዛ ከሆነ ሩታ ጋር ለምን ይሄዳል? መልስ ስጡኝ እስቲ ሩታ ከቤተሰቦቿ ጋር ሆና ስትዝናና ስትስቅ ለምንድነው ሄዶ ህይወቷን የሚበጠብጠው? ነው ገባችሁ አይደለም? ሩታን ማይፈልጋት ከሆነ በቃ ይራቃት አይደል? ቤተሰቦቿ ጋር ሄዳለች። ገባችሁ አይደል? እዚህ ጋር መጥቶ እኔ ወድሻለው ምናምን እያለ የልጅቷን ህይወት ከሚበጠበጥ፣ ሶ ከሄርሜላ ጋር መሆን ከፈለገ ይሁን። ፍቅረኛ የለኝም ስላለች ነው ለከከሷ ጋ ይሆንከው ገና ጉድ እንሰማለን። ዋሻዬ ነው እያልኩህ አይደለም። ግን ደግሞ በመሃል ማንን ማመን እንዳለብኝ ትንሽ ግራ እየገለጣሉ እሷን ደሞ እንዳዋል ከሆነ ምንም አይነት ነገር ምላን የነገረ ምላኑ የነገረችኝ ፍቅረኛ አልነበረኝ፣ ምናልባት ፍቅረኛ አልነበረችኝም ብላ ምላኑ የነገረችኝ። ስለዚህ ምላ ነገረች። ስለዚህ አብርሽ ሄርሜላን ይፈልጋታል። ስለዚህ ከሩታ ራቅ በቃ፣ ሩታም እያለችው ይሄንን ነው። አለቀ። የልጅ አባትነትን አልክድም፣ አባትነት ቦታ አለ አልክድም ብላለች ነገር ግን ከራሴ እራቅ ብላለች አለቀ አያችሁት አይደለ ምላን የነገረችን ፍቅረኛ የላትም የሴት ጓደኛ ኢቭን እንኳን የሴት ጓደኛ የላትም ስለዚህ አብርሽ ሄርሜላ ጋር መሆን ይፈልጋል አንተ ፍቅረኛ የነበረች ብለህ እያሰብክ ከነበረ የአንተ ውስጥ ላይ ያሉት ነገሮች ሊሆን ይችላል የእሷ ልክ ግን አንተ ጋር ከሌለ አሁን ፍቅረኛ አይነች ማለት አችልም አያችሁት ጉዴን አያችሁት አያችሁት አይደለ አንተ እሷን እንደ ፍቅረኛ እያሰብክ ከሆነ አላውቅም፣ እሷ ልብ ውስጥ ግን ፍቅር የለም ይሆናል። አለ ለሰው እየተከራከረ ነው። ቀረቤታችን እኮ አብሬ ስለማውቀው ነው። ቀረቤታችን እንደዚያ እሷ ልብ ውስጥ የለም እኔ ልብ ውስጥ አለ ምናምን የምንለው ነገር እኮ አሁን ለምሳሌ ጓደኛ እና ፍቅረኛ ሞች መሆን ይለያያል ወንድሜ። ፍቅረኛ መሆንና ጓደኛ መሆን ፈጽሞ የተለያየ ነገር ነው። ምናልባት አንተ አሁንም ውስጥ ላይ ፍላጎት ካለክ እሷ ስሜት ካለ ምናምን እኔ በድጋሚ ላገናኘህም እችላለሁኝ። እኔ ችግር የለብኝም። ላስተዋውቃችሁም ስለ ላስተዋውቃችሁ ስለ ልታቃት ትችላለ። ግን ደግሞ አብራችሁ ልትሆኑ የቻልኩትን ነገር ላደርግ ይችላለሁኝ። ግን ደግሞ በዚህ ልክ ማይሆን ነገር ስለ እሷም ማብራቱ ተገቢ አደለም ባይኔ። ለምን እሷ በዚህ ልክ እየማለች ምን አወራ ማለት ስለ እሷም ማይሆን ነገር ወይም ደግሞ ሌላ ነገር ስሟን ለማጥፋት ምናምን ምን አወራ እስቲ ነገሩኝ። ምን አወራ አሁን ማለት ነው ፍቅረኛ የነበረች ስለዚህ ከእሷ እራቅ። የራሰ ህይወት ያለ ሰውነ፣ ስለዚህ ህይወት እንዳይበላሽ ከሱ አራቅ ነው አለው። አለቀ ለለኩም ምንም አላለም። ሎርማን ሶ ብዙ ጓደኞች እንደዚህ ብሎ የመከረን ነገር ነው ያወራው። ሌላ ነገርኩ፣ ምንም አላለም።

ምን ምንም የሚመጣም ታሪክ የለም። ኖ ኖ የምተማመን ሰው ነው። እንዴትኛው ነገር ማለት ነው? እሱ አውቃለሁ እኮ ለዛም ነው እኮ አብርሽ እንዲ እንዲ ነው ይመለሰ ራሱ የሚያውቅ ሰው ነው። ምናምን ብይዝም ያልኩት ረዥም ሰዓት ሆነ እኮ እስከ ዛሬ አንተ ጋር መጥቼ አልወቀስኩ፣ ከመናገር ሳገኘ ሳገኝ ከመናገር ማለት አሁን ግን በዝቷል። ኤርሜላ በፍጹም በአንተ ላይፍ ላይ ምንም የሚያገባት ነገርም የምትሆንም ሰው አይደለች ውሳኔ ነው ካልከኝ፣ በፊት ጓደኛ ፍቅረኛ ከነበረች እኔና ሷን ፈታኔ ወራ ምን ይሰማል ይደብርህ ፊልም ታርገው ነገር አለ። እነዚያ ላይ ስሜቶች እየተሰሙን ከሆኑ በጣም አያችሁት አይደለ? ምን አለ መሰላችሁ፣ እኔና ሄርሜላ አንድ ላይ ሆነን ወይም ደግሞ አንድ ላይ ቪዲዮ ስንሰራ ወይም ደግሞ ስንሳሳም ምንም ሊሆን ይችላል ማለት ነው። እንደዛ ስንሆን እየቀና ከሆነ ምናምን እኔ አስተካክላለሁ። እንደሱ አይደለም፣ እንደዛ አይደለም። እንደዛ አሁን እኔ እውነቱን ስነግር አይደለም ላይፌ ላይ እንድትመጣ

ነገር የእሱ አንተን እረዳለሁ። እኔ እኮ የሚገርመኝ ነገር ማለት ነው አብርሃም ማለት ነው የምን ክፉ ጊዜ ነው ሄርሜላ ላይ መጣችሁ? አንተ ነው ያጽናናችን፣ ንገረኝ እስኪ ራስህ ባጠፋሁ ችግር ላይ ራስህ ባመጣሁ ችግር ላይ ነው አደለ እንዴ ሩታ የወጣችሁ፣ እንጂ ምንም አይነት ችግር ገጥሞም አደለም ወይ ደግሞ ታመተኝት አደለም ወይ ደግሞ ሚስት ተሳፍረ ሌላ ሀገር እየሰራች እየሰራች አንተ ታመህ የሚጠይቅ ቤተሰብ አተ ምናምን አደለም። ገባ አይደል? የመጣችሁ ማለት ነው ያንተና የሩታን የሆነ ክፍተት ፈልጋ ነው መሀላችሁ ላይ ገባችሁ፣ አለቅ እኔ ችግር ላይ ነበርኩኝ። እኔ በከፋኝ ሰዓት መጥታ ያጽናናችናት፣ እንዴት በድንገት እሸኛታለው፣ እንዴት ከሷ አለያለው ምናምን። ግን በክፉ ሰዓት የመጣችበት መንገድ ራሱ ለእኔ በዛ ሰዓት ቢሆንም የመጣችበት መንገድ ለኔ ፌር አደለም። ግን ደግሞ አሁን እሷ ምክንያትም ማድረግ አንችልም፣ ኖ ምክንያት ሆናለች ያለች ባሁ አሁን እኮ ኖርማል በአንተና በቤት መካከል ክፍተት ሲፈጠር እኮ ምክንያት ነበረች። ክፍተት ከተፈጠረ በኋላ ረ መጣች፣ ሆነች፣ ጨመረችው እኮ ጉዳዩን የባሰ ጨመረች። አያችሁት? ክፍተት የተፈጠረ ሰዓት ከዛ በኋላ የመጣች ሰው ናት። ስለዚህ አሁን ሩታም ብትሆን ማለት ነው ሄርሜላን ከህይወታችን አስወጣ ብላ ደጋግማ ነግራለች። አሁንም ከእሷ ጋር መለየት አልፈልግም ገባቸው አደለ? እሷን ምክንያት ልትሆን አችልም ብሎ ነው የሚመልስላት። እርግጠኛ ነኝ እሷንም መሸኘት አልፈልግም፣ በድንገት ተነስቼ ሂጂ አልላትም ብሏል። ስለዚህ ትናንት እኔ አስቀድሜ ተናግሬአለሁ። ሌላ እንደገና ሌላ ሰው ብዬሽ ነገሮችን ሊሆኑ ይችላሉ እንጂ በአንድ በቃ ከኔ ህይወት ውጪ ብሎ ዋና አዘልዶ ማስወጣትም ትንሽ ቻሌንጅ አለው። ግን ቀስ በቀስ ደግሞ እኔም ወደ ትዳሬ ስመለ ሩታም ከኔ ጋር አብራ ስትሆን ያንን ያንን ነገር እያየሽ ስመጣ ራሷን ቀስ በቀስ እየሸሽ ሲጀመር ሩታ ኮ ወደ አንተ ትዳር ምትመጣ ኮ ያችን ስታስወጣት ነው፣ ከእሷ ጋር መገናኘት ስታቆም ነው። ገባ አይደል? ሩታ ተናግራለች። ከእሷ ጋር ተላቀቅና እኔ ወደ ቤት እመለሳለሁ አላ ግን አልመለስም ብላለች፣ ብዙ ጊዜ። ከዛ ውጪ ግን ይሄ አግባብ አለው ብዬ አሰመካከኔ ነው ጥሩት እንደኝ አታስፈልግኝ ምናምን ምናምን ብሎ ለናገር በራሱ አግባብ አይደለም። አያችሁት፣ አያችሁት? ቤተሰብ ከህይወቴ ውጪ አታስፈልግም ብዬ ለማባራራት ወይም ደግሞ ከህይወት ውጪ ለማለት አግባብ አይደለም። ሄርሜላ ነው፣ ስለዚህ አላስወጣም አለ። አለ ቤተሰብ ምን ትላላችሁ? ሁለት ሚስት ይፈልጋል ወንድማችሁ የምታሽቃብጡለት ማለት ነው። ገባችሁ አደለ? ቤተሰብ ሰላማችሁ ይብዛልኝ።